ከሶስት ዓመት በፊት ወደ ስራ የተገባው የኢትዮጵያ ታምርት እንቅስቃሴ በሀገር ውስጥ የሚገኙ አምራች ኢንዱስትሪዎች የማምረት አቅማቸው ጥራትና በገበያ ተደራሽነት እንዲያድጉ ከማድረጉም በተጨማሪ የውጭ ኢንቨስትመንት ተሳትፎ እንዲያድግ እያደረገ ይገኛል። ባለፉት ሶስት ዓመታት ውስጥ ጥራታቸውን የጠበቁ ተኪ ምርቶች እንዲመረቱ ከማድረግም በተጨማሪ ኢትዮጵያ ታምርት እኛም እንሸምት በሚል መርህ በተሰሩ የግንዛቤ ማሳደጊያ ስራዎች የተሻለ ውጤት እየተመዘገበ መሆኑን ለሶስተኛ ጊዜ ታዋቂ አትሌቶችን ጨምሮ ከ14 ሺህ በላይ ተሳታፊዎች የተሳተፉበትን የ10 ኪሎ ሜትር የጎዳና ላይ ሩጫን ያዘጋጀው የኢንዱስትሪ ሚኒስቴር ይገልጻል። ኢንዱስትሪዎቹ በሙሉ አቅማቸው ካላመረቱ፣ ካልሰሩ ሀገራዊ ተወዳዳሪነታቸው፣ ዓለም አቀፋዊ ተወዳዳሪነታቸው ሊያድግ አይችልም እና ይህንን በማድረግ በኩል ኢንዱስትሪዎቹ ከነበሩበት ዝቅተኛ የማምረት አቅም አጠቃቀም አሁን ከፍ ወዳለ የማምረት አቅም አጠቃቀም ይሄዱ ነው። ነገር ግን ገና ብዙ ስራ ይጠይቀናል። ይሄ ማለት ግን አሁንም ኢትዮጵያ ካለችበት የኢንዱስትሪ ደረጃ አኳያ ገና ብዙ ስራ ይጠይቃል። ለዚህ ነው የኢትዮጵያ ታምርት ንቅናቄ የሁሉንም ባለድርሻ አካላት ርብርብ ይፈልጋል። ግንዛቤ መፍጠር አለብን። ንቅናቄውን ደግሞ አንድና ሁለት ዓመት ብቻ ሰርተን የምናቆመው አይደለም። ቢያንስ ቢያንስ ለመጪዎቹ አስር ዓመታት ማስቀጠል አለብን ብለን የአስር ዓመት እቅድ ተዘጋጅቶለት ወደ ስራ የተገባና እስካሁን ድረስ ባለው ሁኔታ የመጣንባቸው መንገዶች በጣም ጥሩ ናቸው ጊዜው የውድድር ነው ይህም ማለት ሀገር በምታመርታቸው ምርቶች ሌላው ሀገር ካመረተው ምርት ጋር በጥራትና ሳቢነት እንዲሁም በዓለም አቀፍ ስታንዳርድ መሰረት ብቁ ሆና መገኘት ይኖርባታል ከዚህ አኳያ ባለፉት ሶስት ዓመታት በተሰራው ስራም እንደ ሀገር በተመረቱ ተኪ ምርቶች የተሻለ ውጤት የተመዘገበበት እንደነበር ሚኒስቴር መስሪያ ቤቱ ይገልጻል ይህም የጥራት ደረጃ ባለበት የሚቆም ሳይሆን በምርምርና ጥናት የተደገፈ በማድረግ ከጊዜ ጊዜ እያደገ እንዲሄድ ለማድረግም ተችሏል የቴክኖሎጂ ውጤቶች በየአመቱ ደረጃቸው እየተሻሻለ በአይነት ነው እየቀረቡ ያሉት ኢትዮጵያ ውስጥ ያለውን ታለንት ኢትዮጵያ ውስጥ ያለውን እምቅ አቅም ካሳየን ጉዳይ መካከል በኢትዮጵያ ታምርት ውስጥ አንዱ ከዚህ ጋር ተያይዞ ነው ሁለተኛው የምርት ጥራት ነው ባለፈው አመት ያየኸውን የምርት ጥራት በዚህ አመት አታገኘው በእጅጉ ተሻሽሎ ልቆ አለም አቀፋዊ ተወዳዳሪነቱን ጠብቆ ነው እየተመረተ ያለ በዋጋም እንደዚሁ ተወዳዳሪ እየሆነ ነው ያለውና አሁን ዓለም የውድድር ሜዳ ስለሆነች በዚህ የውድድር ሜዳ በራችን ዘግተን ተወዳዳሪነትን ልናሳድግ አንችልም። በዓለም አቀፍ ገበያ ላይ ሄደን መወዳደር አለብን። ከዓለም የሚመጡ ምርቶችም ከእኛ ምርት ጋር ተወዳድረው የእኛ ምርት እንዲያሸንፉ ማድረግ አለብን። ተቸግረው የነበሩ ኢንዱስትሪዎች ተመልሰው ወደ ምርት እንዲገቡ በማድረግ አኳያ ትልቅ ሚና ነበረው። ይህን በማድረጋችን ከውጭ ይገቡ የነበሩ የኢንዱስትሪ ምርቶች አገር ውስጥ መተካት ችለናል። የተለያየ የብረት ኢንጂነሪንግ፣ የጨርቃ ጨርቅን፣ የምግብና መጠጥ፣ የኬሚካል፣ የቆዳ ብናነሳ በተለይ ከተኪ ምርት አኳያ የተሻለ ውጤት የተገኘበት ነው ብለን ማንሳት እንችላለን። የኢንዱስትሪዎች የማምረት አቅም አነስተኛ ነው የነበረው። ንቅናቄውን ስንጀምር ወደ 47 ፐርሰንት፣ 45 ፐርሰንት ላይ ነው የነበረው። ነገር ግን አሁን ላይ ወደ 61.2 የደረሰበት ሁኔታ ነው ያለው። ለአብነት ያክል ኢትዮጵያ በሀገር ውስጥ ማምረት እየቻለች ከፍተኛ የውጭ ምንዛሬ እያወጣች ወደ ሀገር ውስጥ ከምታስገባቸው ምርቶች መካከል የስፖርት ትጥቆችና ግብአቶች ተጠቃሽ ናቸው። ታዲያ የኢትዮጵያ ታምርት ንቅናቄ ከተጀመረ በኋላ በርካታ የዘርፉ አምራች ኢንዱስትሪዎች ወደ ስራ እንዲገቡ መደረጉም ይነገራል። በዚህም ዜጎች የስፖርት ትጥቆችንና ግብአቶችን በቀላሉ እንዲያገኙና በስፖርት የበለጸገ ጤናማ አምራች ጋ እንዲፈጠር በማድረግ በኩል እየተደረገ የሚገኘውን ጥረት የሚያግዝ ለውጥ መመዝገብ ተጀምሯል። የስፖርት ትጥቅ በአገር ውስጥ ብቻ አይደለም እየተጠቀምን ያለ ነው። ከውጭም እናስገባቸው መጠኑ የቀነሰ ቢሆን ስላለ ኢትዮጵያ ታምርት በሚል ንቅናቄ አምራች ኢንዱስትሪዎች ለስፖርት ቤተሰቡ የሚሆኑ ጥራት ያላቸው እና በቀላሉ ዜጎች ማግኘት የሚችላቸውን ከፍተኛ ወጪ ሳያወጡ ማግኘት የሚችላቸውን ምርቶች በአገር ውስጥ በጥራት በማምረት እንደ መንግስት ስፖርት መሰረተ ልማትን ለማሳደግ ዘርፉን ለማሳደግ ከፍተኛ ስራዎች እየተሰሩ ነው። ከፍተኛ መነቃቃት ተፈጥረዋል። በዚህ አመት ኢትዮጵያ ከፍተኛ የህዝብ ቁጥር ካላቸው የዓለም ሀገራት ተርታ የምትሰለፍ ሀገር ስትሆን ይህ ቁጥር በራሱ ለአምራች ኢንዱስትሪዎች ትልቅ እድል ነው የሚሆነው። በመሆኑም ዜጎች የሀገራቸውን ምርት በመሸመት ለሀገራቸው የኢኮኖሚ እድገት የበኩላቸውን ኃላፊነት መወጣት እንዳለባቸው ይመከራል።